በየዓመቱ ከሶስት ሚሊዮን በላይ ለሚሆኑ ሰዎች ሞት መንስኤ ተደርጎ ይቀመጣል ደኅንነቱ ያልተጠበቀ የህክምና አገልግሎት። በዚህ ብቻ ግን አይበቃም። ብዙሃን ጤናቸውን ያድሱ ዘንድ ሄደው በልዩ ልዩ ምክንያቶች ከአካል ጉዳት እስከ ስነ ልቦናዊ ቀውስ ተጋልጦም ይመለሳሉ ይላል የዓለም የጤና ድርጅት ታዲያ ለጤና ዘብ የሆነ ሂደት የደህንነት ስጋት መሆኑ የተገባ አይደለም አይደለምና ለጉዳዩ ትኩረት መስጠት የግድ መሆኑን ነው የህክምና ባለሙያዎች የሚያነሱት። ሊታከሙ ከመጡት የጤና ችግር በተጨማሪ ሌላ የማይገናኝ ነገር ከህክምና ሂደቱ ጋር ይደርስባቸዋል ማለት ነው። ይህን እንደ ሰውም ስታስበው ኤቲካሊም ስታስበው በጣም ምቾት የሚነሳ ነው፣ በጣም የሚያሳዝን ነው። እንዲጠቅማቸው የተሰራ የጤና ሂደት እነሱን በፍጹም መጉዳት የለበትም። ስለዚህ የታካሚያን ደህንነት በጣም ትልቅ ትኩረት የሚፈልግ ጉዳይ ነው። ከአስር ታካሚዎች አንድ ታካሚዎች ይሞታሉ ወይ ይጎዳሉ የሚለው ዳታ ያስደነግጣል። ከሚከሰቱት ጉዳቶች ውስጥ ደግሞ ሃምሳ ፐርሰንቱን መከላከል እንችላለን የሚለው የሚነገረው ደግሞ ኢንፎርሜሽን ተስፋ ይሰጣል። እንደ አንድ ጤና ባለሙያ እዚህ ውስጥ ስሳተፍ የአንድ ሰው ህይወት ከጀርባው ቤተሰብ አለ ጎረቤት አለ፣ ብዙ ሰዎች አሉና በብዙ ሰዎች ሚጎዳም በትክክል ደግሞ ከተሰራለበት ደግሞ 50% በላይ የምናሻሽለው ነው ስለሆነ እጅግ በጣም ትልቅ ኢምፓክት አለ። የህክምና ተቋማት የታካሚን ደህንነትና ጥቅም ታሳቢ አድርጎ ለመስራት የአደረጃጀት ክፍተት፣ የቁጥጥር መላላትና የመሳሰሉት በመንስኤነት ይቀመጣሉ። ይህን ለመፍታትም በጤና እንክብካቤ አቅርቦት ወቅት በታካሚዎች ላይ የሚደርሱ አደጋዎችን፣ ስህተቶችንና ጉዳቶችን መከላከል እንዲቻል እየተሰራበት ይገኛል ህክምና ግባቶችን በማሟላት የኢንፍራስትራክቸሩን ስታንዳርድ ከፍ በማድረግ የተቋማትን ንጽህና መጠበቅ በሰፊው ኢንፌክሽን ፕሪቨንሽን ስራዎች እንዲሰሩ ማድረግ፣ ለዚህ ደግሞ የሚያስፈልጉ እንደ ውሃ፣ ኤሌክትሪሲቲ አቅርቦት እንዲሻሻል በሰፊው እየተሰራ ነው። ሆስፒታሎች ሚኒመም ስታንዳርድን ብቻ የሚያሟሉ ሳይሆኑ ዓለም አቀፍ ተቀባይነት ያለው ወይም በማንኛውም ውጭ አካል ሊረጋገጥ የሚችል ፈዋሽነትና ደህንነቱ የተረጋገጠ ሕክምና አገልግሎት እንዲሰጡ የሚያስችሉ ስራዎች ነው። በዚህ ዓመት ቢያንስ ወደ 30 የሚገኙ የሚጠጉ የግል ሕክምና ተቋማትን ሆስፒታሎችን ለይተን በዚህ ፕሮግራም ውስጥ አክሬዲት እናስደርጋለን ብለን በቅርበት እየሰራ እንገኛለን። በላንድማርክ አጠቃላይ ሆስፒታልም ታካሚ ተኮር ስራዎችን በማከናወን የህሙ የሕሙማን ደኅንነት ማስጠበቅ በልዩ ትኩረት እየተሰራበት ስለመሆኑ ተመላክቷል። የዓለም አቀፍ የታካሚ ደኅንነት መስፈርቶችን ባማከለ መልኩ ለጤና አጠባበቅ ልህቀት ያለውን ቁርጠኝነት ማሳያ እንደሆነም ተወስቷል። ጽኑ ሕሙማን መተኛዎች፣ ኦፕራሲዮን ክፍሎች ደረጃቸውን ጠብቀው የሚያስፈልገውን እቃ መተግበሪያ እቃዎች ማስገባት ይችላሉ ወይ? ለኢንፌክሽን አያጋልጡም ወይ በትክክል በቂ ቦታ ሆኖ አስፈላጊው ስራ ሊሰራባቸው ይችላል ወይ? የሚለውን የሚያካትት ዝግጅት ይደረጋል። ከህንፃው ግንባታ፣ ከእቃ ግዢ፣ ከእቃዎቹ ጋር ከሚውሉ አቅርቦቶች ከነሱም ደግሞ ደረጃና ብቃት ተገናዝቦ በአጠቃላይ አደረጃጀቶች ይቃኛሉ። የመረጃ አሰባሰብን ወጥና የተደራጀ እንዲሁም ዲጂታላይዝ በማድረግና የአቅም ግንባታን በማጎልበት የሕክምና ላይ አደጋ የሚያስከትለውን ዘርፈ ብዙ መዘዝ መከላከል ይቻላል። ታካሚን የጤና ስርዓቱ ማዕከል ማድረግ የመንግስትም ሆነ የግል ጤና ተቋማት ለነገ የማይሉት ቀዳሚ አጀንዳቸው ሊሆንም ይገባል። ፔሸንት ሳቲስፋክሽን ሰርቬ በተለየ መልኩ በአፕሊኬሽን አንድ ሰው ታክሞ ሲነሳ በነበረው ባገኘው አገልግሎት ምን ያህል እንደተደሰተ ወይ ደግሞ መስተካከል ያለበት ነገር ካለ ነጻ ሆኖ በራሱ ሞባይል ላይ ወይ ደግሞ በተቋሙ በሚሰጠው ታብሌት ላይ አፕሊኬሽኑን ተጠቅሞ መምራት የሚችልበትን መንገድ አዘጋጅተናል። ትልቅ ቅድሚያ የሚሰጠው የታካሚያን ጤንነት መሆኑን አውቀን ታካሚያንን ወደ ተገቢ ቦታቸው ወደ ጤና ስርዓቱ ማዕከል መመለስ ነው። እነሱን ማዕከል አድርገን ማሰብ ስንጀምር ያኔ መፍትሄዎችን ማግኘት እንጀምራል። ደህንነታቸው እንዴት እንደምንጠብቅ ማወቅ እንጀምራለን።